እስቲ ማነው ከኔ ጋር በዚህ ሀሳብ የሚስማማ? የጓደኛ ጥሩ እንዳለን ሁሉ አንዳንድ ጓደኞቻችን የእኛን ደስታ የፈለጉ እየመሰሉ የእኛን ህይወት ሊበጠብጡ የሚፈልጉ አንዳንድ መጥፎ ጓደኛ በህይወት ያጋጥማል ብላችሁ የምታስቡ ሁሉም ጓደኛ ንጹህ፣ ትክክለኛ አይደለም ብላችሁ የምታስቡ አንዳንድ ጓደኛ የሰውን የራሱን ጓደኛውን ውድቀት የሚፈልግ ነው ብላችሁ የምታስቡ ይህንንም ደግሞ ከአብርሽ እየተረዳችሁ ያላችሁ ውድ የሀገሬ ልጆች ይህ ንግግርህ ትክክል ነው ብላችሁ የምታስቡ እስቲ ቪዲዮን ላይክ በማድረግ አሳዩኝ። ሀሳቤ ከተመቻችሁ እንግዲህ፣ ጠቅለል ባለመልኩ ከጋሽዬ ከቡታጅራ የተሰማ ነገር አለ። አሁን ላይ ጋሽዬ ወደ ቤተሰብ ሊያመሩ እንደሆነ ይህ ጉዳይ አብርሽ ጓደኞቹ እንዲሁም ሄርሜላ የያዙት ጉዳይ ከአቅም በላይ ስለሆነ ጋሽዬ ወደ ትልቅ ሰው ሊያመሩ እንደሆነ መረጃውንም ሰምቻለሁ። ሁሉንም በዝርዝር ይዤ መጥቻለሁ። አሁን በተለቀቀ ቪዲዮ ብዙዎቻችሁ ባያችሁ በተናደዳችሁበት አብርሽ ለሄርሜላ ለአበባ ሲሰ ስትሰጥ ብዙዎቻችሁ ፕራንክ እንኳን ቢሆን ብሽቅ ብላችሁ ለሩታ ስትደግፉ የሩታን ስም እየጠራችሁ በኮመንት ስታጥለቀልቁ የነበራችሁ የሰው መጨነቅ፣ በተለይ በሩታ በኩል ምን ይሰማታል ብላችሁ የእሷ ሀዘን አሳዝኗችሁ ለሩታ ስደግፉ የነበራችሁ ውድ ቀን የሀገሬ ልጆች የእውነት ፈጣሪ አምላክ በያላችሁበት ጤናችሁን ይስጥልኝ። እናንተም እንዲህ ስትጨነቁ እንዲህ ሰው ሁሉ ሲዞርባችሁ ሲከፋችሁ ጠበቃ የሚሆን ነገር ፈጣሪ አምላክ ይላክላችሁ። እዚህ ለቤቴ አዲስ ከሆናችሁ ሰብስክራይብ ማረግ ሁሌ የምለቃችሁ ቪዲዮዎች እንዲደርሱ ይሁን። እንደናንተ አይነት መልካም ቤተሰብ የትም የለም። ባካችሁ ሰብስክራይብ አድርጉኝ፣ ቤተሰብ ሁኑኝ። እኔም እንግዲህ ዝርዝር ወደ ያያስኩት ይዤ መጣሁት መረጃ ነው ማልፈው እንግዲህ አይታችኋል። ትናንትና የተለቀቀው ቪዲዮ ያልተናደደ ሰው የለም። ፕራንክ እንደሆነ ነው ልጆቹ ሲያስመስሉ የነበረው የአብርሽ ጓደኛ። አንዳንዴ ምን አይነት ቦታ እንደተሰጣቸውም ሊገባኝ አልቻለም። እኔ አቤልም በጣም እየተናደድኩበት ያለሁት ትናንትና ሩታ ሳትወልድ፣ ሩታ አዲስ አበባ በነበረችበት ጊዜ ከሷ ጎን የነበረ ነው በላ ከእጇ የጠጣ ነው። ዛሬ ግን ሩታ ቡታጅራ ልጅ ይዛ መቀመጧን አራስ መሆኗን ሲረዳ ዛሬ ወደ ሄርሜላ ምንም ወደሌለባት የለባት ነፃ ሆና እንደፈለገች ወደምትሆነው ከእሷ ጋር ቪዲዮ እየሰራ ድራሽ ሩታን ማብሸቅ እንዲሁም አብርሃም ትዳሩን በትኖ ወደ ሄርሜላ እንዲሄድ ማድረጉን ቀጥሎበታል። ከዚህ ጋር ታዲያ ከአቤላም ጋር እንደምትመለከቱት ብሩክ የሚባልም ጓደኛ አለ። አብርሽ አይኑ ታውሯል በሚባል ደረጃ በእነዚህ ጓደኞች ነው ትልልቅ ችግር እየደረሰበት የሚገኘው። አንዳንድ ሰዎች ሄርሜላንም ትናገሯላችሁ እኔ ግን አሁን ቆም ብዬ ማሰብ እየፈለግኩ ነው። ይህችም ልጅ እኮ አይፈረድባትም። ሴት ነች፣ ወደዋለች። ነገር ግን ጓደኞቹ ሁሌ ፊት ሲሰጧት፣ ጓደኞቹ አንቺ በትጠቀልየዋለሽ እያሉ ሁሌ ጥሩ ነገርን ሲነግሯት፣ ይቺ ልጅማ ትሸወድበት ነገር እኮ የለም። ሄርሜላ እኮ ፍቅር ላይ ነች፣ ችልም ያለ ፍቅር። እሷንማ ስንወቅስ ከረምን፣ የእሷ ብቻ ጥፋት መስሎ። ነገር ግን ይኸው በየቀኑ ጓደኞቹም እየጎተጎቱ፣ አንዴ ፕራንክ በሚመስል መልኩ ፕራንክ አድርጋት ፍቅርህን ግለጽላት እያሉ ሁሌ ተስፋ እንድትይዝ እያደረጉ ያሉት ትልቅ ችግር ያለባቸው አሁን ላይ መወቀስም ካለባቸው ትልልቅ ዋና ድርሻ የሚወስዱት ጓደኞቹ ናቸው። በቪዲዮ መግቢያ ብያችኋለሁ፣ ሁሌ ለእናንተ በህይወታችሁ የሚያጋጥም ጥሩ መጥፎም ጓደኛ አለ። ብዙዎቻችሁ ህይወታችሁም ላይ ይሄ ነገር ተከስቷል ብዬ አስባለሁ። በተለይ አብርሽ ላይ ደግሞ የሆነው ይሄ ነው። ጭራሽ አሁን ላይማ ለእሱ የሚያስቡ ጓደኞቹ እየሸሹት መጥቷል። ፈረንጁ ብዙ መክሮ መክሮ አሁን ላይ የደከመውም ይመስላል። አሁን ግን ያሉት እነ አቤላ እነ ብሩክ ጭራሽ አንዳንዴ በፕራንክ በሚመስል በሚመስል መልኩ በቃ ይሄ ነገር እየዳበረ እንዲመጣ የፍቅር መለማመዱም እየዳበረ እንዲመጣ ነው ፍላጎታቸው። ተመልከቷት ሄርሜላ ምን አይነት ሀሳብ ምን አይነት ነገር ተስፋ እያደረገች እየመጣች እንደሆነ። አንዳንዴ ለሄርሜላ የሚሰጡት ሀሳብና አስተያየት ራሱ ወደፊት ወይ እሷ በጣም የምትወቅስበት መሆኑ አይቀርም። ምክንያቱም ወይ የሚያዋጣ ነገር አላስያዟት ዝም ብለው ተስፋ አጉል የማይሆን ነገር እየከተቷት ይችን ልጅ በአጉል ተስፋ ጭልም ብላ አይኗን ጨፍና ወደ ሌላ ነገር እንድትሄድ ነው እያደረጉ ያሉት። ምን አይነት ጓደኞች ናችሁ እናንተ? ትናንት ሩትና አብራችሁ ያሳለፋችሁት የሩታን ታሪክ ረስታችሁ ነው? ትናንት አብራችሁ እንደ ዘመድ የተያያችሁት ሩታን ትታችሁ ነው? አንዴ ፕራንክ በሚመስል መልኩ እንደዚህ አይነት ቪዲዮ የምትሰሩት። አብርሽ እንዴት ነው ጓደኞችን አሁንም እያየ ያለው። ብዙ ሰው መክሮሃል፣ ፈረንጁም ሳይቀር ጓደኞች ላንተ አያስቡም፣ እባክ ነቃ በል ተብላል። እሺ ይህንን ምክር ካልሰማ፣ የወላጆች የቅርብ ሰዎችን ምክር ካልሰማ የማንን ምክር ልትሰማ ነው? እነዚህ ጓደኞችን እኮ አንተም ታዝበሃቸው ነበረ። ድንገት የፍቅር ጥያቄ ሲቀርብልህ እንዴት እነሱ ባሉበት ፍቅር ጥያቄ ቀረበልኝ፣ ጓደኞቼ አቤላ ራሱ እንዴት ይህንን የፍቅር ጥያቄ ሄርሜላን ጥያቄ ተቀበል ይሉኛል ብለ ደንግጠህ ነበር። ምን ነው ታዲያ? ዛሬ ደግሞ እነሱ ጋር በየቀኑ እየተገናኘህ እየተላመድክ ጭራሽ እነሱ የሚሉትን ሀሳብ ቪዲዮ መስራት ጀመርክ። ምን አይነት ትርጉም እንዳለው ይገባሃል? አንተ ኮ አብርሽ ፕራንክ መስሎክ ነው። እሺ አበባ ሰጣት ይባል እዛ፣ ሩታ ልጅ የታቀፈችዋ ቪዲዮን ስታዩ ምን አይነት ስሜት የሚሰማት ይመስላል? ሴት ልጅ ኮ ምንም ብትሆን ፕራንክ የሚመስል ነገር ትለያለች። በፍቅር ጉዳይ ዳር አጋሯ የሆነው ግለሰብ ፕራንክ በሚመስል መልኩ ራሱ ከሌላ ሰው ጋር ሲታይ ደስ የሚላት ይመስላል። እንዴት ነው ይህን ስሜቱ ልትረደው ያልቻልከው? በእውነት አብርሽ ጉዳይ እኔ ምን እንደሚባል ሰው ሁሉ ሀሳብ የሚሰጠው ምን አይነት ነገር ላይ እንደሆነ ግራ ገብቶታል። ነገር ግን ይሄ ሁሉ ነገር ሲሆን ደግሞ ከሰሞኑ ጋሽዬም ዝም ብለው ነበረ። በሁኔታው በጣም ተናደው በልጃቸው በጣም ብሽቅ ብለው ነበረ። እንግዲህ ጋሽዬ ሁለት ወሳኝ ነጥቦችን ነው ያስተላለፉት። በመጀመሪያ ያሉት ምንድን ነው፣ ይሄ ልጄ እኔ ወደ ቡታጅራ እንዲመጣ ፈልጌ ነበር መክረው ላስመክረው ከእኔ ጋርም ጊዜ እንዲያሳልፍ ከነዛ ጓደኞቹ ከተባሉት ሰዎች ጋርም እንዲራራቅ ፈልጌ ነበር። ነገር ግን አንዳንድ የምሰራው ስራ ስላለኝ አልመጣም ብሎኛል ነው ያሉት። እንግዲህ ጋሽዬ ታዲያ ይህ የማይሆን ከሆነ ደግሞ በጣም ከባድ ነጥብ ያነሱት ጋሽዬ፣ እኔ አሁን ቀጥታ አዲስ አበባ እሄዳለሁኝ አብርሽን ለማግኘት እፈልጋለሁ፣ በቀጥታም አወራዋለሁኝ ከሱ ጋር ሆነው እንደዚህ አይነት ነገር ውስጥ የሚከቱትን አንዴ ፕራንክ እየተባለ አንዴ በማይመስል ነገር ባለትዳር የሆነው ልጄን የማይሆን ቪዲዮ የሚያሰሩትን በሰውም የሚያ ያስወቁሱትን ጓደኞቹን አጠቃላይ በእነሱ ያሉትን ሰዎች አናግራለሁ ካልሆነ ወደ ቤተሰቦቻቸው አመራለሁ ሲሉ ነው ጋሺ የአባትነት መልእክታቸውን የተናገሩት። ማለት ነው ጋሺ ብዙ ጊዜ ተመልክታቸዋል ብዬ አስባለሁ። በጣም ብዙ ነገራቸው ቁም ነገረኛ ነው። በተለይ ሩታን ይወዷታል፣ ያከብሯታል። ደጋግመውም ተናግረዋል። የልጅ ልጅ ማዕረግ ያየሁት አያት የሆንኩት በሩታ ነው። ለምንድን ነው ልጄ አብርሽ ሩታን የማያከብረው? ለምንድን ነው ከሌላ ሴት ጋር የሚታየው? ለምን ተስፋ ይሰጣል? ብለው ነው ደጋግመው ሲናገሩ የነበረው። በተለይ አሁን አሁን ደግሞ ጭራሽ ይባስ ብለው አንዴ ፍቅር ጥያቄ በመሰለ መልኩ አንዴ የሆነ ነገር በመሰለ መልኩ ፕራንክ የሚያደርጉት ነገር እንቅርፍ እንደነሳቸው አሁን በአፋጣኝም ሄደው እና ቤላን ለማናገር ካልሆነ ቤተሰቦቻቸውን ሁሉ ለማስጠንቀቅ ሀሳብ እንዳላቸውም ጭምር ነው መረጃው የተሰማው። በትክክልም በቃ ጋሽዬ ይህንን ነው ሊያደርጉ የሚችለው። እነዚህ ልጆች በጓደኛ ተመከሩ፣ ፈረንጁ ጠርቶ መከራቸው እና ቤላን ሊሰሙ አልቻሉም። ስለዚህ ጋሽዬ ቀጥታ ያወሯቸዋል። የሚሆን ከሆነ ሆነ፣ ካልሆነ ግን ቤተሰቦቻቸውን ለማማከር ከዛ እንግዲህ ቀጣይ ምን እንደሚሆን አስቡ። አሁን ቤተሰቦች ራሱ የአቤል ቤተሰቦች ተጠርተው ሲያናግሯቸው ምን አይነት መልስ እንደሚሰጡ የእውነት በጣም ከባድ ነው። አቤላ ቤተሰቦችን በዚህን ያህል ደረጃ ራሱ ማስወቀስ ምን እንደሚሉት እኔ ፈጣሪ ወቅ አሁን ጋሽዬ እንዳሉት ከሆነ በረው ከመጡ አብርሽንም ማስጠንቀቀው፣ አልሰማ ካለ ቀጥታ የአንተን ቤተሰቦች የአቤልን ቤተሰቦች ጠርተው ነው ስላለው ነገር መናገር የፈለጉት ቤተሰቦች ልጃችሁ አቤል ትዳር እያፋታ ነው ተብሎ ወቀሳ ሲቀርብባቸው በጋሽዬ ምን አይነት ነገር እንደሚሰማቸው ይህንን እንኳን ቁም ብለህ አላሰብክም? እንዴት ነው አንተም የምታፍርበት፣ ቤተሰቦችህ አቤላ እባክህ ቤተሰቦችህ እንኳን የሚያፍሩበት ነገር ለምን እንዲፈጠር ትፈቅዳለህ? አረ እባክህ አሁንም ቢሆን ነቃ። አቤል ምንም ቢሆን ሩታ እኮ በፊት ብዙ ያሳለፋችሁ ናችሁ። በዚህ ጉድ፣ በዚህን ያህል ደረጃ ለሩታ እንደዚህ እያሰብክ ከሄርሜላ ጋር አንድ እንዲሆን መስራት ምን የሚሉት ነው? ከዛ ባለፈ መልኩ ደግሞ ቤተሰቦችን የሚያስወቅስ ጭራሽ በጋሽዬ በኩል ትልቅ ወቀ ከቤተሰቦች ተጠያቂነት የሚያመጣ ነገር ባትሰራ ሌላ ጦስ ውስጥ ቤተሰቦችንም ባጨምር ብለን እናስባለን ቤተሰብም ሌላ ነገር ውስጥ ሳይገባ እባክ ካለህበት ነገር ንቃ ምንድን ነው ጥፋቴ ብለህ ያለህን ነገር መርምር ለማለት እንፈልጋለን ጠቅለል ባለመልኩ ይዘን የመጣ ነው መረጃ ይህን ይመስል ነበር በሌሎች ጉዳይ እስክንገናኝ ሰላሙን ሁሉ ተመኘው ሰላም